ሀና እንግዲህ የማትወጣው ችግር ውስጥ ገብታለች። ይኸውም እንግዲህ ሰላም ያንን የጽንስ መቋረጥ በምታደርግበት ሰዓት ከባድ ሌላ ችግር ፈጥራለች። በዚህም ደግሞ ቤተሰቦቿ እንዲሰሙ አልፈልግም በሚል እንግዲህ አብራ እየተባበረች ይህን ነገር ደግሞ ዶክተሩንም አሳምና ወላጆቿ ይህንን ጽንስ ማቋረጥ መስማት የለባቸውም፣ ክብሯን ትፈልገዋለች። ይህ ነገር ሳታስበው የተፈጠረ ነገር ስለሆነ ቤተሰቦቿ እንዲሰሙ ስለማልፈልግ አንተም ተባበራት እያለች እንግዲህ ይህንን ዶክተር ለማሳመን እየሞከረች ባለችበት ጊዜ ነው እንግዲህ ሀና ያልሆነ ስህተት ውስጥ የምትገባው የገባችውም ማለት ነው። እንግዲህ እንዳያችሁት እሷ የጽንስ መቋረጥ ካደረገች በኋላ ግን ግማሹ ደሞቿ ወጥተው ከማህፀኗ ደግሞ ግማሹ ክፍል ያልወጣ እንደሆነ ዶክተሩ ከባድ ችግር ላይ እንዳለች ነው የተናገረው። ይህንም ለማድረግ ማህፀኗ መታጠብ አለበት እና ይህንን ወላጆቿ መስማት አለባቸው ሲል ሲያበስራት፣ እሷ ግን በፍጹም ዶክተር ተባበረኝ፣ ወላጆቿ መስማት የለባቸውም፣ ይህንን ነገር አያውቁም። ይህ ነገር በህጋዊ ነገር ያደረገችው አይደለም፣ በተከሰተ ስተት ነው የተፈጸመባት። ይህንን ልትተባበረን እባክሞ ያስተካክል ሲሉት ዶክተሩ ደግሞ ምን ማለትሽ ነው ሀና? ይህ እኮ የስራ ስነምግባሬን ያስጠፋብኛል። በፍጹም ይህን አላደርግም ብትልም ቢላትም እሱ እሷ ግን በፍጹም ይህን ነገር አድርገው ስለ ቤተሰቦቹ ሙሉ ኃላፊነት ወስዳለሁኝ ብላ እንግዲህ ውስጥ ወስዳ ነው እንግዲህ ይህን ነገር እንዲደረግ ስታደርግ የሌላ ያልሆነ ችግር ውስጥ የምትገባው። ሰላም ውዴ ቻናል የተከታታዮች እንደምናላችሁ ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ሁልጊዜም ሰብስክራይ፣ ሼር፣ ላይክ ስለምታደርጉኝ ከልብ አመሰግናለሁኝ። ሁላችሁንም ክብር በሉልኝ። አሁን እንግዲህ ቀጣይ ኖላዊ ክፍል ይዘንላችሁ መተናል እንግዲህ ነት ገብታ አባቷን ሕክምና ለማዳን የምትጥረው በናቷ ቤት ማለት ነው። ሀና የገጠማት ነገር ምንድን ሰላምን እንግዲህ ለማትረፍ ስትል ያልሆነ ስህተት እየገባች እያየናት ነው። አንዳንድ ጊዜ ሰዎችን ለማትረፍ ስንል በተለይ ከወላጆች በላይ እኛንን ብለን ኃላፊነት መውሰድ የሚያስጠይቀን እንደሆነ መገንዘብ ይኖርብናል። ሀና እንግዲህ በዚህ ሰዓት አሁን ዶክተሩን እየተማጸነች ያለችው በፍጹም ይህን ነገር ስታደርግላት ወይንም ይህን ጽንስ መቋረጥ መሆኑን ቿ መስማት የለበትም የሚለውን ግፊት ይዛ ነው የተነሳችሁ ማለት ነው። እሷም ሰላምን በጊዜው ይህን ነገር ስለተሸፈንላት የሚያስከትልባትን የህክምና ችግር ስላላወቁ ይህንን ስላደረግሽልኝ ሀና እያመሰግንሻለሁ፣ ወድሻለሁ፣ የመኖር ተስፋ ሰጠሽኝ፣ እያለች እያመሰገነች ሆኖም ግን ይህ ትክክል ነው ብዬ እኔ አላመንኩበትም። እናንተስ እንዴት ትላላችሁ? በዚህ መካከል እንግዲህ አደራህን ለወላጆቿ ጽንስ መቋረጥ እንዳደረገች እንዳትነግር ብትትል ታስተነቅቀዋለች። ከዛ በኋላ እንግዲህ አባቷን በጣም የተጨናነቁ ቤት ውስጥ ይህ መቶ ሺህ ብር ከየት መጣ ይህ መቶ ሺህ ብር እንዴት ነው ሰርታ ሀና በአንድ ጊዜ የምታገኘው እያሉ እረፍት እንቅልፍ ነስቷቸው

አሴ ይነግሩታል። አሴ ደግሞ እንደ መቶ ሺህ ብር አለ። እሱም ተደንቆ፣ ኧረ ይሄን ነገር እባክህ ተከታተልልኝ፣ የት እንደምትሄድ የት እንደምትሰራ፣ ስለ ስራዋም እኮ ምንም የነገረች ነገር የለም። ስለዚህ እባክህ ተከታተልልኝ ሲሉ፣ ችግር አይግባው አባ፣ እከታተላታለሁኝ። ምንም ችግር የለም። ግን እኮ እሷ ሀና ትጻ ልጅ አይደለችም። በጣም ጎበዝ አዋቂ ናት። ስተት ሰራል ብዬ አላስብም አላቸው። አይ አይ፣ እንደ በገዛ እጄ ከተማ መጥቼ ልጅ ላጣት ነው። ልጅ እኔን እኮ ህክምና አሁን ያስጀመረችኝ እሷ ናት። ይህን ገንዘብ ለማምጣት ብላ ያልሆነ ቦታ ላይ ገብታብኛለች፣ ባክህ አውጣልኝ። እኔ ምንም እንቅልፍም የለኝ፣ አልተመቸኝም እያሉ አባት ይጨናነቃሉ። ከዛ በኋላ እንግዲህ ዶክተር ወላጆቻችን ጥሪ እባክሽ እያለ ሀና ሲያስጨንቃት፣ መጀመሪያ ወደ አሲል ነው የደወለችው። ወደ ወንድሟ ስትደውል ወንድሟ ደግሞ መጥቶ ምንድን ነው ምን ሁና ነው እኔ ከሄድኩ በኋላ ሰላምዬ ምን ተፈጠረባት ብሎ ሀና ንቅፋ ሲያደርጋት፣ ይሄውን ያላቅም ሽንት ቤት ውስጥ ወርቃን ያገኘዋት የዛ ኔን ይዣት የመጣው እማየስ ይላት። እማየንም ጠርቻት አለው። አሁን ትመጣለች አለችው። እዛ ገብቶ በጣም ስቅስቅ ብሎ አልቅሶ አረ ሰላም እኔ በቃ ከዚህ በኋላ አሁን ንቅልኝ እንጂ የፈለገ ብታደርግኝ፣ ኦ እንደው በጣም ነው የምወድሽ ሰላምዬ፣ እኔን ለማን ነው ጥለሽኝ የምትሄጂው? እኔስ ማን ያለኝ ብለሽ ነው? አረ ሰላም እያናግርኝ እያለ በጣም እየተንሰቀሰቀ እያለቀሰ፣ እናትም ድንገት መጣች። እናትም ምንድን ነው የሆነው? አና ዶክተር ምንድን ነው ንገሩኝ እያሉ ወይዘሮ ሚላት ቢናገሩም፣ እንግዲህ ወይዘሮ ሚላት ይህን እንዳይሰሙ ስለተባሉ እኔን አላቅም አለች ማለት ነው ሀና። እኔ ሽንት ቤት ውስጥ ወድቃ ደም እየፈሰሳት ነው ከዛም ተደናግጬ፣ እንጂ አሁንም ይህን ሚስጥር ለእናትና ለወንድም ሀና አላብራራችም ማለት ነው። ከዛ በኋላ እናትም በጣም ስቅስቅ ብሎ ልጄን አገኘኋት ስል ላጣት ነው ወይ ፍቅሯን ሳልጨርስ ሀዘኗን ነው ወይ? ኧረ ምን አባቴ ላድርግሽ! እስኪ ነቂልኝ ሰላምዬ፣ ምንድን ነው ይሆን ምን ሆነሻል? እያሉ ቢሏትም ምንም ልትነቅ አልቻለችም። ከተወሰነ ሰዓት በኋላ ነቃችና ቀጥ ብላይታቸው ፊቷን እናቷን ሽፍን ስታረግ ምን ሆነሽ ነው የሸፈንሽብኝ? አሞሽ ነው እንዴ? በሰላም ነው? እስኪ ዶክተር ላነጋግር እያሉ ሲጨናነቁ ወይኔ ጉዴ! እናቴ ሰምታኑ እንደ ይሄን ጉዴ ምን አባቴ እንዴት ብዬሽ ነው የማያት? እናቴን አሳፈረኝ እኮ ይሄ ስራ። እኔም ናት ማየት አልፈልግም። እንዴት ነው ማየት ምን ብላ ይሆን እያለች እንግዲህ እየተጨናነቀች እያለች ከዛ ዶክተሩም ወይዘሮ ሚላትን ተረጋጉ፣ አሁን ተረጋግተን ሕክምናውን ማድረግ ነው የሚያስፈልገን ሂዱና እዋት ብሎ ነበር ያስገባቸውና ሂደው አይተዋት እንግዲህ አባት የሀና አባትም በተደጋጋሚ ስልኳ እንደውልልኝ ተጨንቅ ያለው እያሉ ቢሉም ስልኳ ጥሪ አለመቀበሉ በጣም አሳስቧቸዋል። በዚህ መካከል ሀና የማትገመቱ ወጣው ነገር ውስጥ እያደረገች በእውነት ነው ምላቸው። እኔ ወላጅ ግዴታ መስማት ያለበት ነገር ነው ይህ ነገር። ዶክተሩም እንደሚለው እኛን ፈጣሪ ነው ግን የሚያድነው እኔ ሙያውን ቢኖረኝ የተቻለኝን አደርጋለሁ ከሚለው ጋር ሲያነጻጽረው ግን እኔ ዶክተሩ ፍቃደኛ መሆን የለበትም ወላጆቿ ውጭ ማድረግ የለበትም ብዬ ነው እማለው። ለምን ነገ ችግር የሚፈጠር ነገር ከሆነ ዞሮ ዞሮ መሰማቱ አይቀርም፣ እስካለ ድረስ ለምን ሀሳቡን እንደቀየረ ነው እኔ ለራሴ ግራ የገባኝ ማለት ነው። ከዛ በኋላ እንግዲህ ወላጆቿ ምንም እንዳይሰሙ ተብሎ ተደብቆ እንግዲህ ከውጭ እናቲቱን ቤት ውስጥ ሄደው እንዲያድሩ ሀና እንድታድር አድርጋ ለቤትም ደውላ አባቷ ጋር አሲል እንዲተኛለት እና አይዞ ብሎ እንደውም እየራበን ነው ጨጓራችን እየጮኸ ቢሏት እኔ ዛሬ አልመጣም፣ ስራ አልጨረስኩም እና እባክህ አባቴ ስትችግር የለም እኔ ያድርለታለሁ ሲል አባቷ ጋር ሲያድር ከዛ ምን አለቻለ ሰላም ገብታ ሰላም ነቃ ነቃ ብለሽ እንደ ሽኝ አጡሁኝ እንደ ተሻለሽ ሁኚ እና እናት እናትና ወንድምሽን ወደ ቤት እንዲሄዱ እናድርጋቸው። ከዛ በኋላ ሌሊት ይህን ነገር ወላጆች ሳያውቁ ገና ሕክምና አልተጨረሰምና እንዲሰራልሽ ትላታለች። ሰላምም ይህንን ስትል እምነማ እያልሰሙም ማለት ነው ስትላት፣ አዎ አልሰሙም አልተናገርኩም። እሰይ ሰላም ሀናዬ ስወድሽ እኮ አለቻት ማለት ነው። ከዛ በኋላ ህመሟን እየቻለ የግድ እያመማት አይኗን እየጨፈነ አይኗን እየገለጠ ግድ ሳቅ እየሰ ስትንቀሳቀስ ጥሩ እንደሆነች እና ሰላም እንደሆነች ሂዱልኛለች። እናትም እንዴት ነው ልጅን ጥዬ እዛ እንዴት እንቅልፍ ይተኛኛል እንዴት እተኛለሁ ብለው ሲጠይቋል፣ እማዬ ደግሞ ዝም ብለሽ ነው፣ በቃ እኔ ደህና ነኝ፣ ሀና እንድታድርልኝ እኮ አደረግኳት። ስለዚህ ሂጂ፣ እኔ ያወራሁ ሻል ለምንድን ምንም ችግር እኮ የለብኝም ስትል እናቷን ታሳምናቸዋለች። እናትም ኧረ በእናትሽ እኔ አንቺ ጋር ልደር ቢሏት፣ ጮክ ብላ ሀያልቃ ስትናገራቸው እሺ ብለው ደንግጠው አሲል ከልጃቸው ጋራ ተያይዘው እንግዲህ ወደ ቤት ምናሴ ጋር ሄዱ ማለት ነው። ምናሴም ተጨናነቀ ነበረ። ሆኖም ከዛ በኋላ እንግዲህ ሌሊት እንደተለመደው ተደረገላት። ግን ቢደረግላትም ደም ስለሌላት ደደም ባንክ እንደሚያስፈልጋት ደግሞ ሌላ ችግር መጣ። ከዛ መጥቶ ያ በስርአታት ሀና አልነቃችም እንዴ? ሰላም ሲላት ዶክተር እስከዚህ ሰዓት ድረስ ትነቃሌ ብላይ ነበር፣ ግን አልነቃችም። ሌላ ችግር ተፈጠረ እንዴ? ትለዋ እኔ እኮ ይሄን ነው የፈራሁት። ሀና ብየሻለሁኝ እኮ እኛ እንሰራለን ከአንቺ ሙያውን ታውቂያለሽ። ይህ ነገር ወላጆቻቸውን ሳናደርግ መስራት የለብንም ብያልኩሽ እኮ። የዚህ አይነት ስህተቶች አሁን ሲፈጠሩ ይሄ ነው እንግዲህ አንቺንም እኔንም ወደ ዘብጥያ የሚያወርደነ ብሎ ሲነግራት፣ አይ በቃ ስለ ቤተሰቦቻቸው ያለውን ኃላፊነት አንቺ ውሰጂ ብዬሻለሁኝ አሁን ያለብን እድል መድኃኒቱን ለመውሰድን ሆነ። እዚህ ለማገገም ብዙ ደሞች ስለፈሰሷት የደም ያስፈልጋታል እና ይህን ደሞ እንዴት ነው የማደርገው? ከየት ነው የማመጣው ስትል፣ እኮ ታዲያ አሁን እኮ ለዚህ ደም ደግሞ ወላጆቿን መስማትና ማወቅ አለባቸው ግዴታ ተባለና፣ እንግዲህ እስካሁን ወይዘሮ ሚላትና ሚላሴ የጽንስ መቋረጥ መሆኑን አልተነገሩም። ብቻ ግን ብዙ ደም ስለፈሰሳት ደም ያስፈልጋታል የሚለውን ሲባሉ ደማ፣ ደግሞ ሲመረመር ቢ ኔጌቲቭ ሆነ። ቢ ኔጌቲቭ ማለት ደግሞ አለ ዶክተር በአለም ላይ አንድ አምስት ፐርሰንት ሰው ብቻ ነው የሚኖረው፣ ይኸውም ከአምስት ሺ አንድ ሰው ማለት ነው። እና የት ሊገኝ ነው የሚል ጭንቀት ሌላ ሲመጣ፣ ሀና በጣም ተጨነቀች። ለምን የደሙ ችግር አለመገኘት ሲመጣ የበሽታው ነገር ወይንም ወደ ሌላ ሆስፒታል አዘዋውራለሁ ብሎ ቢናገሩ፣ ወይዘሮ ሚላት ሌላ ችግር ላይ ይህ ነገር የፅንስ መቋረጥ መሆኑ ሲታወቅ እንግዲህ ሀናም ሆነ ዶክተሩ ችግር ውስጥ ሊገቡ እንደሆነ ነው። ስለዚህ አሁን ምን ይሻላል? ደማችሁ የቤተሰብ ደም መመርመር አለበት። ይህ ደም መገኘት ያለበት ከቤተሰቦቿ ነው ሲባል ደግሞ እናቷና ምናሴ አንድ አይነት ደም እንዳላቸው እና ሰላምና አባቷ ደግሞ አንድ አይነት ደም እንዳላቸው ከዚህ በፊት ቸክ አድርገው እንደተመረመሩ ወይዘሮ ሚላት ይናገራሉ። ግን ታዲያ ችግሩ ምን ላይ ነው ያላችሁ እንደሆነ በአሁኑ ሰዓት አባቷ የሚኖረው የሰላም ውጭ ሀገር ስለሆነ ለዚህ ችግር ሊደርስላት እንደማይችል እና እንደማ ጌሲ ሲነግር ዶክተሩ ምን አይነት መከራ ገባሁኝ እያለ በጣም እየተጨናነቀ ነው ያለው እና አሁን ይህንን እንግዲህ እንግዲህ የሰላምን ሕክምና በጣም ከባድ ያደረገው 15 ፐርሰንት ከዓለም ላይ የእሷ ደም አይነት መገኘቱ ነው። ስለዚህ ነገር እንደማይገኝ ሲያስበስራት ደግሞ በጣም ነበረ ወይዘሮ ሚላት ምን አባቴ ላደርግ ነው እያሉ ጭንቀት ውስጥ የገቡት በጣም ያሳዝናል። አንዳንድ ጊዜ እንደ ቀለል ላደርገን የጀመርነው ነገር ብዙ ዋጋዎችን ሲያስከትሉና ብዙ ችግሮችን ሲፈጥሩ ስናይ በጣም ከፈጣሪ ተመስገን ከማለት ውጭ ሌላ ምን ይባላል ብላችሁ ነው። እና ወይዘሮ ሚላት በጣም ተጨናንቀዋል። አሁን ግን ችግር የሚፈጥርባት ሀና ናት። ሀና ሙሉ ኃላፊነቱን መውሰድ አልነበረባትም። ይቺ ልጅ ብትሳሳትም እውነታውን ለትክክለኛውን ለእናቷ አሚን ብሎ መናገር እንጂ በዚህ ችግር ላይ እንግዲህ አሁን ሰላም አንድ ነገር ቢገጥማት እናትየዋም ያገኘዋትን ልጅን አጣዋት ከማለት ከመጸጸት አይዲኑ ሰላምም ደግሞ በማይመለከታት ገብታ አባቷን እንግዲህ አድና ወደ ሀገሯ መውሰድ ሲገባት፣ በዚህ ምክንያት እንግዲህ አባቷ ደግሞ ላይ ሌላ ችግር የህመም ችግር መፍጠር ይመጣል። እሷም ራሷ ሰላም ልትሆን አትችልም። አባትም እየተጨናነቁ ነው ያለው እንዴት አደረች በሚለው ደግሞ አድራለሁ ብላ ስትደውል እንዴት ታድራለች በእርግጥ አባቴን ጥየው ሂጄ አላቅም ለመጀመሪያ ጊዜ ውጭ ሳድር ነው፣ ግን አስፈቅጀዋለሁ። ስትል ለእናሱም ስትናገር አባትሽን እንዴት አድርገሽ አላት። እንግዲህ ምናሴ ነበረ። አባቷም እንዴት ምን ችግር ቢገጥማት ነው ልጄ እኮ ጥላኝ እንደዚህ አድራ አታውቅም? እያሉ እየተጨናነቁ ነበረ። እና በዚህ ሰዓት እንግዲህ ሀና የማይወትወጣው ነገር እየገባች እንደሆነ እያየንበት ነው። ይህን ነገር ደግሞ ወደፊት ወይዘሮ ምላት ይቅር ይሏታል ብዬ አላስብም። ለምን በልጃቸው ህይወት ላይ ነው የመጣችው ብቻ ፈጣሪ ሀናጌን ከእንደዚህ አይነት ጉድ አውጣት ከማለት ውጭ ሌላ ምንማን ፈጣሪ መቼም ከአንድ ብረት ድስት ንፍሮ አንድ ጥሬ እንደሚያወጣ ሁሉ አድርጎ ያውጣት። እሷ በንጹሕ ልቦናዋ ለእሷ እርዳታ ስትል ነው የገባችበት። ክፋትን አስባት አይደለም፣ ሴትነትን ስለምታቀውና ክብርን ስለምታቀው ይህን ነገር ሚስጢሯን አብሬ ልደብቅላት በሚል ነው። ግን ሆኖም ይህ ነገር ደግሞ ወደኋላ የሚያስከትለው ጉዳይ ነው አሳሳቢ የሆነው። እራሱ ዶክተሩ እስከ መጨረሻ አይታችሁት ከነበ በጣም ተጨናንቋል። ለምን የማይሆን ስህተት ላይ ይህን እየሰራ እንደሆነ አሁን ራሱ ከዚህ በኋላ እንኳ ራሱ ቢናገር እንግዲህ ወይዘሮ ሚላት ይህን ነገር ለምን ቀድሞ አልተነገረኝም ማለታቸው አይቀርም፤ እና ከባድ ደረጃ እንደደረሰ ሲያውቀው በጣም ከባድ ጭንቀት ውስጥ ገብቷል። የዛሬው በዚህ ተጠናቋል። ስለምትከታተሉኝ ከልብ አመሰግናለሁ።